አሁን ሶሻል ሚዲያ ላይ ሲዘዋወር ያየሁትን መረጃ ነው ሸር ላደርጋቸው የመጣሁት። ስለ እነዚህ ልጆች ሽማግሌ በመካከላቸው እንደገባ ሊያስታርቃቸው እንደሆነ የሚያሳይ መረጃ። ይቻለኝ ብዙዎቻችን መለያየታቸውን አላመንም፣ አንዳንዶቻችን ደግሞ ተለያይተዋል እያለን ድምዳሜ የምንሰጥ ሰዎች አለን። እሱን የሚያውቀው እግዚአብሔርና እነሱ ብቻ ናቸው ያሉበትን ሁኔታ የሚያውቁት። ተለያይተዋልም እንዳይባል ምንም ያሉት ነገር የለም። ግን የሚመስለኝ እንደኔ እንደተረዳሁት ከሆነ የሚወረወርባቸውን ድንጋይ ወይም ደግሞ ትችትን ከመፍራት ትናንት እንደዚህ ነበሩ ዛሬ ተለያይተዋላ የሚመጣባቸውን ጫና ስለፈሩ ይመስለኛል፣ ለሕዝቡም ማሳወቅ ያልፈለጉት። ምክንያቱም ወይም አያስተምርም ብለው ሊሆን ይችላል። እነሱ ትናንት እንደዚህ ነበር ዛሬ ደግሞ ተለያየም ብለን ሕዝቡን ምን አይነት ትምህርት ልንሰጠው ነው ብለው አስበው ሊሆን ይችላል። ግን አልተሳካም እንደጠበቃችሁን በእኛ እንደተማራችሁ እንደነበራችሁ ቢሆን ጥሩ ነበር፣ ግን አልተሳካልንም። በዚህም መልኩ ተለያይተናል ወይም ደግሞ ችግር ተፈጥሯል ይቅርታ ብለው ኦዲየንስም ቢሉ ቆንጆ ነበረ። እኔ ተለያይተዋል ወደሚል እርግጠኛ ሁኝ መናገር ባልችልም ልዩ እና ቅዱስ የሚባል ቻናል ነበራቸው። ልዩ ብቻ ተብሎ አሁን ልዩ ብቻ ናት ፖስት የምታደርግበት። አንዳንድ ጊዜ ድሮ አንድ ላይ ከዚህ በፊት የሰሩትን ቪዲዮዎች ፖስት ብታደርግበትም እንደኔ የመሰለኝ የሰውን አቴንሽን ለማያዝ ይመስለኛል። አልተለያዩም እንዴ ተብሎ እንዲባል ቢዚ ለማድረግ ይመስላል። ኤኒዌሃው አሁን ላይ ሊታረቁ እንደሆነ ነው የሚያሳየው። እግዚአብሔር አምላክ በተደራቸው መሀል ገብቶ ሰላምን እንዲፈጥርላቸው። ምክንያቱም ከዚህ በፊት ሲሉ ሰምተናል። የሰው ልጅ እሷ እንደዚህ እያበላች እያጠጣች አንተ ተኝተክ ምግብ አልጋ ላይ እየመጣልክ ምናምን የምንል ሰዎች አለን። ማን በዳይ ማን ተበዳይ እንደሆነ በማናውቅበት የፍርድ ባንሰጥ መልካም ነው። እግዚአብሔር ነው የሚያውቀው በመካከላቸው ያለው ከዚህም በፊት ተናግረዋል። የቤተሰብ ጣልቃ የቤተሰብ ጣልቃ በነገራችሁ ላይ በጣም ከባድ ነው። መቋቋም ነው ማትችሉት አይታችሁ በዙሪያችሁ አይታችሁ ካወቃችሁ ቤተሰብ የገባበት ትዳር ትዳር አይደለም። ገና ፍቅረኛሞች የተባለ የሆነ አንድ ሰው ከቤተሰባችሁ አልወደዳላችሁም ማለት የእናንተን ግንኙነት እንዳለ ነው የሚተረማምሰውና፣ እሱም ሊሆን ይችላል ያለባቸውን ችግር እግዚአብሔር እና እነሱ ብቻ ናቸው የሚያውቁት። ግን እንዲታረቁ መኛለሁ። የእውነት ነው የሚላችሁ አንድ ላይ ሆነው ለማየት ጓጉቻለሁኝ። እግዚአብሔር ሰላማቸውን ይመልስላቸው።